ነው ነው፣ ሶስት ጊዜ ነው ጆይን ያለችው። ወላሂ ላትም ጠይቅ ነው። ቤት ትገባለች፣ ትወጣለች ሄለን

ኧረ፣ ዘኑለት እናስጡ ተው፣ እያበደባችሁ ነው። ወንድማችሁ ጋይስ፣ ደብለን ደብለን ደብለን ደብለን እናሸንፍ። ግላፉ እንጠቀም ጋይስ፣ ግላፉ እንጠቀም፣ ግላፉ እንጠቀም ጋይስ። ግዴታ ከአንድ ማለፍ አለብን ጋይስ። ግዴታ ነው፣ ግዴታ ነው፣ ግዴታ ነው፣ ግዴታ ነው፣ ግዴታ ነው፣ ግዴታ ነው። ውዶቼ ግዴታ ነው፣ ግዴታ ነው። በእናታችሁ አንተ ሰውዬ ተኝ አውጣና፣ ማርያም ተኛ፣ በቃ ኤንጌም ጨርስናው። ተኝ አውጣና

ግላፉ እንጠቀም ጋይስ፣ ግላፉ ላይ እኮ አምስት መኒጋን። ወይ ደሞ አንተ ጅራ የምትባል ሰውዬ፣ አንተ ጤነኛ ደ እንዴ? ምን ሆነህ ነው? አበባ መሰጠኝ። ሰውየው ባይሱ ንፍም ቀዶት ነው የሚወጣው። ዛሬ ተሳድቦ ነው የሚወጣው። ለማየት ያብቃችሁ። ጥሬ አለም ሰው ዛሬ ሁለት ሁለት ይቀረናል። ሶስት ኒውፖርት ግላፍ ሰጣት። ኦኬ፣ ፎርዬ ግላፍ ሰጥተዋል። እሺ ኒውፖርት የማጂክ ሚስት ነው ይሰጠሽ። ኦኬ፣ ለስቀው ለስቀው። አከእዚህ ጋር ጥሩ አንድ ነው የሚቀረብህ። እኔ የምልሽ ወይ በሌላ ስልክ የት እያየሽ ነው? የትም አሪፍ አየር እኔ እንደዚህ አስመስ አንተን እኮ አይደለሁም። እኔ እኔ እኮ አንተን አይደለሁም። አረ ወይኔ ወጣና አንተ እኔ ሲመስለኝ ማለት ነው ሲመስለኝ እንደዚህ ሳስብህ፣ አይምሮውን ጠውዛሃል። አሽሽ ጠውዘህ የገባው

ሚጣዬ፣ አንተ አሁን አራዳን ነህ በቃ። መቼስ ሁለታውስ አውራ ጣቴን እንደዚህ ሁለት አውራ ጣትሽ ግንድስ ቁጭ ብለሽ ከፍቅረኛሽ ጋር ምትላላሽ ፋራ ፍልጥ። ከአንቺ መበጣሉ ይሻላል። እኔ እንደዚህ የሚሾልክ ኮንጎ ምናምን እንዳለ አላቅም አለ እንደ ጫማ አውራ ጣትሽ በፊት ማለት ነው። ወላሂ ነገረኛለሁ አውራ ጣትሽ በፊት ሁሌ መንገድ ስትሄጂ ሁሌ ውጭ ነው የሚያደርገው፣ እንደዚህ ኒው ፖርት ስማ፣ ስድብ ግን አያልቅበትም። ሳይሆን ሰውየው ጦዟል ዛሬ። በነገራችን ላይ ድካም ነው እንደዚህ የሚያደርግ ሰውዬ። ጋይስ ትሪብል ስለማጠባ ነው አንድ ሺህ ሲሰጥ አንድ ሺህ ሲሰጥ ኤም ፎር እየውለ ሰርቲ ሰከንድ ላይ ግላፍ ትሰጠኛለሽ። ሰላሳ ሰከንድ ላይ ሰላሳ ሰከንድ ላይ ግላፍ ትሰጠኛለ ኒው ፓርት ማለት እኮ ቡሽቲ ካስታብታ ፓርክ ምንነት ሆ አከሽፍባለሁ። ምን አንተ ለማኝ፣ ከአንተ የበለጠ ለማኝ አለ እዚህ ምድር ላይ የተፈጠረ ሰው? ኧረ ዝም በል ጋይስ። ይሄ የሽንፈት ምልክቱ ነው ጋይስ። የሽንፈት ምልክቱ ነው ጋይስ። የሽንፈት ምልክቱ ነው

ኦኬ ጋይስ ግላቭ እንጠቀም እስቲ ያልተንቀሳቀስንም። ሶስት ሺ አራ መቶ ሌን ያለው ውዶች፣ ሶስት ሺ አራ መቶ ሌን ያለው እሱ። አረ ወይኔ ጋይስ፣ ሶስት ሺ አራ መቶ ሌን ያለው ወይኔ። ተሸነፍን፣ ተሸነፍን፣ ተሸነፍን፣ ተሸነፍን፣ ተሸነፍን።

ይሄ በምንም ታምር መሸነፍ የሌለብን ጌም ነው። ይሄ በምንም ታምር ለራሱ ኬት አባቱ አምጥቶ ጋይስ፣ ለራሱ ቢኖሮ ኖሮ እዚ ሰን እዚ ቁጭ ብሎ እንቅልፉ በላዩ ላይ ምኑ ምኑ በላዩ ላይ ሰባት ቀን አንድ ጃኬት እየለበሰ ጋይስ

አረታቦ አረታቦ፣ እሱ ሊያዘናጋ ነው። ጋይስ ሊያዘናጋ ነው። አረታቦ ቅድም ማዘናክተውን የተበላ ነው። ጋይስ ጀዝበል። አዎ አዎ

ጋስ ትሪፕሉ እንጠቀም፣ ጋስ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ጋስ ትሪፕሉ እንጠቀም። አረ እንጠቀም ትሪ ታይምስ ነው፣ ሶስት ጊዜ የሚያበዛልን። አረ ጀግና በስመ አብ ወልድ፣ በስመ አብ ወልድ ወላሂ፣ ያው ሰላሳ አምስት ሌቭል ምሳሌ፣ አሁን የኔ ሌቭል ነው። እንዲህ አይነት ለማይ ሰው በመጀመሪያ ደረጃ አንቺ ቤት እያለ ገባሽ ጊፍት ሲሰጥ

ዜሮ ሆነት ስንት እንስጥኛ ስንት ስንት ዜሮ ነበር። ተገረፍ ሊያዘናጋኝ ነው። አይነው አይነው ሰርቲ ሰከንድ ላይ ግላቭ ያላችሁ ሰዎች ግላቭ ሰጡኝ ያላችሁ። ሰላሳ ሰከንድ ላይ ግላቭ። እሺ ሰላሳ ሰከንድ ላይ ግላቭ። ይህ እንግ በተአምር አታሸነፊ። ቅያማ ምጭ ካሸነፍኩስ ይሄን ለድሮ ፍቅረኛ ለዛ አምስት እግብ ለሌለው ትልክለታለሽ፣ ትልክለታለች ስልባ እንዴት እንዳስጠላሽ ወላ እንዴት አላስጠለ ዛሬ ግላቡን ግላቡን ግላቡን ጋይስ፣ ግላቡን ግላቡን እንጠቀም፣ ግላቡን እንጠቀም ጋይስ። ጆይ ቴንክ ዩ ግላቡን ጋይስ፣ አትዘናጉ። በእግዚአብሔር አትዘናጉ፣ አትዘናጉ። ስናይፕ ያረጉናል ጋይስ፣ ግላቡን እንጠቀም እንጠቀም ሴቱ ድድብና ድድብና ያት ኒውፖርት የኒማር የኒማር በጣም ነው የማመሰግነው። በጣም በጣም በጣም በጣም በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች ቀዶታል እኮ መቅደዱን ግን ቆይ ቆይ

አለች እንዴ? ገብታለች ጋይስ፣ ገብታለች። ገብታለች ጋይስ፣ ሴትዮ የፈጠነ ግቢ፣ የፈጠነ ግቢ፣ የፈጠነ የፈጠነ የፈጠነ ቶሎ በይ።